ጥሪያችንን አክብራችሁ እንኳን በሰላም እዚህ ቆንጆ የሆነ ቦታ ላይ መጣችሁ። ወደ አስተማሪዎቻችን እንሄድ፣ ወደ ዛሬው ፕሮግራሞቻችን። በጣም ብዙ ስራ የሰራች በብዙ ቦታ ላይ የምትታወቅ የትልቅ በጎ አድራጎት ድርጅት መስራችና እና ዋና ስራ አስፈጻሚ ከሰባ አምስት ሺህ በላይ ህፃናትና ወላጆቻቸው እንዲረዱ ያደረገች በቅርብ ጊዜ ደግሞ ለአንባቢ ሺህ ጊዜ እንዳፈቅር የሚል የግጥም መድበል አሳትማ ለአንባቢያን ያደረሰች ነች። የዛሬዋ የመጀመሪያ ተናጋሪያችን መገመት ትችላላችሁ። መሠረት በጎ አድራጎት ድርጅትን የመሰረተችው ወይዘሮ መሠረት አዛገነች። መድረኩን ለሷ አመሰግናለሁ። ታ በጣም አመሰግናለሁ። እንዴ ናችሁ? ፈገግ በል ውስጥ ከራስ ለመታረቅ መጀመሪያ እንግዲህ ፈገግ ማለት ነው መድኃኒቱ ተብሏል አይደል? አስራ ሰባት ጊዜ ስንማር ከራሳችሁ ታረቁ ተብለናል። ስለዚህ መታረቅ ነው። በጣም አመሰግናለሁ እዚህ ትልቅ መድረክ ላይ ስለተጋበዝኩ። ደግሞ በጣም የሚገርመው ነገር ከዶክተር ሙላቱ ጋር ለምንድን የገብሽ ፈርቼ እንዳቆም ነው ትምህርቴን ወይስ በጣም ይሆናል። እሺ አመሰግናለሁ። ስሜ መሰረት እባላለሁ፣ መሰረት አዛገ እባላለሁ። አዛገ የሚለውን ስም ብዙ ጊዜ ትርጉም እጠየቃለሁ፣ ግን እኔም አላውቀውም። ብቻ መሰረት አዛገ ነው ስሜ። የመሰረት የበጎ አድራጎት ድርጅት መስራችና ስራ አስኪያጅ ነኝ መሰረት የበጎ አድራጎት ድርጅት ደግሞ ተገዳ ወይም ተታላ በለጋ እድሜዋ ልጅ የወለደችን እናት ከነ ልጆቿ መልሶ የሚያቋቁም ሀገር በቀል ድርጅት ነው ከነሙዳይ ድርጅት በአስር ዓመት ያንሳል ስለዚህ የእኛ ጎረምሳ ነው ማለት ነው ገና የእኛ አስራ አራት አመቱ ነው 14 አመቱ ነው። እንግዲህ ይሄ ጎረምሳ ድርጅት ሲመሰረት በዜሮ የተመሰረተ ድርጅት ነው። እኔ ብዙ ጊዜ ወጣቶችን ሳይ ደስ የሚለኝ ነገር ከኔ የምትማሩት ነገር ቢኖር እስከሚባል ነገር እንደሌለ ነው። ሰው ያሰበውን ነገር ዛሬ ነው መስራት ያለበት፣ ነገ ከነገዴ አይደለም። ነገ የሚባል ቀን የኛ አይደለም እና መሰረት የበጎ አድራጎት ድርጅት ሲመሰረት ባለስልጣን አጎት አክስት የለውም፣ ምንም ዶነር የለውም። ልብና ባለቤቴ መኪና እንድገዛበት የሰጠኝ አንድ መቶ ሺ ብር ብቻ ነበር የነበረኝ በዛ ነው የተነሳው። ያቺ አንድ መቶ ሺ ብር ብዙ መስላኝ ነበር። የዛሬ አስራ አራትም ደግሞ ብዙ ነበረች፣ እንደ ዛሬ አይደለችም። የዛሬ መቶ ሺ ብርና አሁን መቶ ሺ ቁጥር እኔ ብዙ ጊዜ ስለማልችል የኛ ሂሳብ ሰራተኞች ይስቁብኛል። ማለት በጣም ብዙ ዜሮ ነው ያለው። ድሮ እኮ እኛ ትንንሽ ዜሮዎች ነው የምናውቀው አይደል? ደሞዛችን ራሱ አራት ዲጂት የገባው እኔ በጣም ብዙ አመሰርቼ ነው፣ 395 ብር ከዛ 420 ብር ከዛ ምናምን ተብሎ ነው አይደል? አንድ ሺ የገባች ገና ቤት እንዴት ደስ እንዳለኝ። አንድ ሺ 20 ብር ነው በቃ፣ አራት ዲጂት የነበራት ደሞዜ እና እስካሁን አረሳትም፣ ያንን ደስታ ያጣጣምኩበት አሁን ከዩኒቨርሲቲ የተመረቀ ልጅ ኢንተርቪው ሳደርግ ደሞዝ ኔት ይለኛል ሌላውን ስማን ይከፍልላችኋል ግሮስ ነው አይደለ የድርጅቱ ነ ታክሱ ምኑን ለምንድን ነው የማይጠራው ኔት ሰላሳ ሺ ኔት ሀምሳ ሺ ኔት ሰባ ሺ ብለናል እንግዲህ ጊዜው ነው አይደል እሺ ብለን መክፈል ነው እኛም የምንከፍለው አንጣ እነሱ የሚጠይቁት ነገር ይብዛላቸው አይደል እሺ ወደ ዋናው ነገር ስመለስ መጀመሪያ በጣም አመስገን እንዳለብኝ ገባኝና ለአመሰግን የፈለግኩት ካፌንና ባለቤቱ ፍፄን ነው። እኔ እንግዲህ በትዳር ስንት አመት እንደቆየው ከነገርኳችሁ በኋላ አሮጊት ምናምን ብላችሁ ትሰድቡኛላችሁ። ስለዚህ ከነሱ በጣም ብዙ እበልጣለሁ። ትዳር ምን ማለት እንደሆነ ለእኔ መቼም ዶክተር ሙላት ብቻ ነው ስለሚመራመር የሚያውቀው። በትዳር የስራ ልምድ ግን እኔ እበልጣችኋለሁ ሁላችሁ። እና እነዚህን ጥንዶች እወዳቸዋለሁ። ለምን ደሞ ወዳችሁ ታውቃላችሁ? ይተጋገዛሉ። በአንድ እጅ አይጨበጨብም። አንዱ ሰው አንድ ውጤታማ የሆነው ሰው ብቸኛ ከሆነ ወይ እናት አለው ወይ አባት አለው ወይ በጣም ጓደኛ አለው። ብቻ አንድ ሰው አለ። አንድ ሰው ብቻ ሰርቶ ተራራ የገፋ የለም። የፍፄ ስኬቶች በባለቤቷ የታገዙ ናቸው። ዛሬ ጭራሽ መድረክ ሲመራ ሳይ እየሳኩኝ ነበር ማለት ደስ ብሎኝ ማለት ነው። ስለዚህ እናንተን ማመስገን እንፈልጋለሁ። ፍቅራችሁ እስከ መጨረሻ ይሁን እሺ። አንሳትናል። ታፌ ከራሱ ባይታረቅ፣ ፍፄ ከራሷ ባትታረቅ፣ ሁለቱ ታርቀው አይኖሩም። አንድ በጣም የምንሳሳተው ነገር ብዙ ጊዜ እኔ አንዳንድ ሰዎች ይመጣሉ በስራዬ ምክንያትና ስለ ትዳራቸው ይነግሩኛል። እና ብዙ ጊዜ ትዳር ላይ የምናጠፋው ነዳጅ ሌላ ሰው ለመቀየር ነው የምንሮጠው። እንዴት ሰው ሌላ ሰው ይቀይራል? አንድ ሰው ራሱ መቀየር ሲችል ነው ሌላ ሰው የሚቀይረው። የራሱ የሆነ አቅም ሲያጎለብት ባሌ ወይም ሚስቴ ማወቅ የትኛውን ነገር ስነካባት ነው የምትበሳጨው? አይደል የትኛውን ነገር ሳስደስታት ነው የምትበሳጨው? ስለዚህ ቦርደር እናሰምራለን ማለት ነው። እና የኔ ባል የሚቆጣበትን ነገር ብነግራቸው በጣም ያሰጋቸዋል። የኔ ባል ከወንድ ጋር ተያይዤ እጅ ለእጅ ከተማ ለከተማ ብዙር ምንም አይልም፣ ግን ምናልባት ጠረጴዛው ላይ ያለው የጠረጴዛ ጨርቅ ትንሽ ቢዛነፍ ሊጮብኝ ይችላል። ስለዚህ ብዙ ጥፋቶቼ በዛችኛዋ በትንሽ ጨዋት ይሸፈን እና እኔ ደግሞ አሜን፣ እሽ ጌታዬ እላለው ማለት ነው። እሳቸው የሚያጠፉት ነገሮች ከማያጠፋው ነገር እንደሚበልጥ እያስታመ ወይ እኔ አላውቅም። በጣም ብዙ እያጠፋው ይችለኝ ይሆናል። ምክንያቱም የበጎ አድራጎት ስራ የሚሰሩ ሰዎች ሙዳይ ምስክራለች ለባላቸው ጊዜ አይሰጡም፣ ለልጆቻቸው ጊዜ አይሰጡም። ጊዜ ሀያ አራት ሰዓት ነው አይደል? በጣም ብዙ ለምንሰጠው ስራ ውጤታማ እንሆናለን። እኔ በስራዬ በጣም ብዙ ውጤታማ ሆንኩት፣ በጣም ብዙ ሰዓት ስለምሰራ ነው። እኔ ቤት በማንኛውም ሰዓት ብትመጡ ኮምፒውተሬ ተከፍቶ ነው የምታገኙት። ስለዚህ ስራ እየሰራው ነው ማለት ነው። እራት እየበላው ሰራለው፣ እያወራው ሰራለው፣ ምናምን እየሰራለሁ። ስለዚህ ስቆጥረው ጊዜ ለስራ ይሰጣል። ያንን ነገር ባለቤት ይረዳኛል፣ ውጤቱ ያስደስተዋል። የዛሬ 14 ዓመት ግን ድርጅቱን ለመመስረት አባቴን እናቴን እና አሁን ወደ እውነተኛው ዓለም ሄደዋል ባለቤቴን ሳማከራቸው በጣም ነው በቃ። ይሳቁት እናቴ ፀበል አስገባት አለች። ሴትዮ አብዳለች። ደግሞ የኢትዮጵያን ችግር አንችነሽ እንደምትፈቺው አርፈሽ ቁጭ በይ። ባለቤቴ በቃ እሷ ልማዷ ነው በቃ ይለይላት አይነት ነገር። ከዛ ትንሽ ውጤት ስታስመዘግቡ ግን ሰዎች ትስባላችሁ። ውጤት ይስባል። ሰው ውጤት ሲኖር አጨብጫብ ያለን አይደል? እና እዚህ መጽሐፌ ላይ ብዙ ነገሮች ጽፌያለሁ እዛውን ግቡ እና ምንድን ነው አሁንም ከራስ ጋር እርቅ ስል እኔ ህይወቴ ወይም ደግሞ ስራዬ የህይወቴ ነጸብራቅ ነው። 15 አመት ሆኖኝ 15 አመት አይደለም አምስተኛ ክፍል ገና ሆኖኝ በጣም ምንም ነገር ማስተዋል በማልችልበት ጊዜ፣ አንድ ቀን አባቴ ታስሮ ቤት እየተለቀሰ ነገር ደረስኩኝ። አባቴ ደግሞ የሚገርማቸው የፖሊስ አዛዥ ስለሆነ ሲያሰር ነው እንጂ ሲታሰር ሰምቼ አላቅብና ቀልድም ነው የመሰለኝ። አባትሽ ታስሮ ነው የሚለቀሰው ሲባል በደንብ እንዲገባኝ ጊዜ ፈጀብኝ። ትዝ ይለኛል ለአርብ ቀን የታሰረው እናቴ የምታለቅሰው እስከ እሁድ ድረስ እንዴት ይታሰራል ብላል። ስምንት ዓመት ነው የታሰረው አባቴ ስምንት ዓመት በደርግ ጊዜ ታሰረ እና አምስተኛ ነበርኩ ብያቸዋለሁ። ስምንተኛ ክፍል ማትሪክ በጣም ጥሩ ውጤት ስላመጣ፣ እናቴ መርካቶ ይዘኝ ሄደች። ወርቅ ቤት ይዘኝ ገባች። ምን ልታደረግ ይመስላችኋል? ወርቅ ቤት ይዘኝ የገባችው ስላለፍኩ ወርቅ ልትገዛልኝ ነው አይደለም ይመስላችሁ። አይደለም፣ ግን ወርቋን ሸጣ ደብተርና እስክሪብቶች ልትገዛልኝ ነው። ስለዚህ እኔ እንደ ልጅ አልተደሰትኩም። የዛን ቀን ለካ ቤት ውስጥ ያሉ ትልልቅ ነገሮች አልተሸጡም እንጂ ከስር ከስር ይቦጠቦጣል ። ሁሌ በየቀኑ ቤታችን ውስጥ ጎደሎ ነገር አለ። እኔ ነኝ ትልቅ የሚባለው የቤቱ ልጅ። እኔ በጣም ትንሽ ነኝ እና ደነገጥኩኝና አንድ ነገር ከዛን ቀን ወዲህ አንድ ነገር መስራት እንዳለብኝ ከራሴ ጋር ማውራት ጀመርኩ። እንግዲህ በዛን ጊዜ አሁን አሁን እዚህ ጋር ሲያስተናግዱ የትም ካፌ ምናምን ስገባ ደስ የሚለኝ ነገር የስራ እድላለን ለሴት ልጆች ድሮ ካፌ ደቷ ተቀጠሩ እና ተቀጠሩ፣ ወይ ባልማግባት ወይ ሴትኛ ዳር ይሞሉ ሁለት ምርጫ ነው ያለው በእኛ ጊዜ። ስለዚህ ባልማግባት አለብኝ ብዬ ከራሴ ጋር ተነጋገርኩ። ሳገባ እናቴ ያዘነችብኝን ሐዘን ለመመለስ ምን ብዬ ልንገራችሁ፣ ይሄን ድርጅት እስከመመስረት ድረስ አደረሰኝ ማለት ነው። ያንን ኃጢአቴን ወይም ደግሞ ያንን የልጅነት ጥፋቴን ለማረም እሷን ከሰባት ልጆቿ መካከል በመውጣቴ አስደስታለው እረዳለው ብዬ ነበር ደግሞ ባል የሚባል ነገር ያኔ የሚመስለኝ ሁሉም ሀብታም ነው በቃ ባል ካላችሁ ገንዘብ በኪስ ለእናትና ለቤተሰቦች ስሰጥ ለእህት ለወንድሞቼ የምፈልገውን ሳረግ ነው ለካ ሁሉም ባል ሀብታም አይደለም እኔ ባል ደግሞ በጣም ሀብታም ያልሆነ ማለት በጣም ትንሽ ደሞዝ የነበረው ባል ላይ ነበር ግን በጣም ጥሩ ሰው እና ብዙ ነገር አለፈ በህይወት። እና የዛች የልጅነት ህልሜ እንደኔ የተሳሳተች ሴት ልጅን በቃ ህይወት መውደቅና መነሳት እንዳለበት በራሴ ነው የተማርኩት። ስለዚህ እንደኔ የተሳሳተችን ሴት ልጅ እንዴት ነው ማገዝ ያለብኝ የሚል ሀሳብ የጠነሰስኩት በዛ እድሜ ነው። በአስራ አምስት ዓመት ያገባው አስራ ስድስት ዓመት ሳይሞላኝ አንድ ወር ሲቀረኝ ነው የመጀመሪያ ልጅ የወለድኩት እና ልጅነት የለኝም። ከህፃንነት ገመድ ከምዝለል ሰፈር ለሰፈር ወደ ባለ ትዳርነትና ወይዘሮ መሰረት የተባልኩት በጣም በልጅነት ይ ግን፣ አሁን ከራሳችሁ ጋር ስትታረቁ ምን አድርጉ መሰላችሁ ሰዎች ሊጩንባችሁ የፈለጉትን ነገር ለማራገፍ ሁሌ የራሳችሁን አነቃም እሺ። ይሄ ነው ፕራክቲሱ፣ ከራስ ጋር አርቅ። ስለዚህ ሁል ቀን ለራሴ እነግራት ነበር። የቁምሳጥን መስታወታችን ጋ ሄድና፣ እዚህ ቦታ አይደለም፣ ቦታች በቃ አንድ ነገር መፍጠር አለብሽ እላት ነበር። መሰረትን ከመሰረት ጋር በየቀኑ ነው የምናወራው? መድገም ታውቃላችሁ አይደል? ዳዊት ደገም የሚባለው ሰው ምን ሲያደረግ ነው? ሁሌ ሲደግም ነው፣ በየቀኑ ሲደግም ነው እንጂ አንድ ቀን አንብበን ስንቶ አይደለም እንደመጽሐፍ፣ እና ያኔ ፍፄ ታውቃቸዋለች የነበሩትን የሰፈሬ ልጆች፣ በጣም ወዳጄ መጽሐፍ የሚያበድረኝ ሰው ነው። ግን የአካዳሚክ መጽሐፍ አይደለም፣ ማንበብ የሚስበኝ ፊክሽኖች ናቸው። በእኛ ጊዜ ደግሞ የማን ፊክሽን ነበር መሰላችሁ? የራሽያ ትርጉም ፊክሽኖች ነበሩ፣ እና በጣም ነበር የምወዳቸው። ደብ ነው የማነበው ሁሉ ቀን በየገጸ ባህሪው ራሴን እንደቀያየርኩ እና አንድ ቀን ግን ትልቅ ሆናለሁ የሚል በመፀነሴ ምክንያት በትዳርና በሕይወት በትምህርት ቤት ትምህርት ቤት ሄዳለ። አንድ ቀን ትምህርት ቤት አልቀርም፣ የፈለገው ነገር ቢሆን ልጄን ሰራተኛ ከሄደብኝ እናቴ ጋ ስጬ ካልሆነ ብቻ የሆነ ነገር ፈጥሬ ትምህርት ቤት አልቀርም እና ሁልቀን ደረጃዬን እንዳለቅ ጥረት አደርጋለሁ። ግን አነባለሁ። አነብና ሰመሪውን ከጓደኞቼ ጋር አወራለሁ። ምንድን ነው ያን ነገር የሚያስደርገኝ ነገር ማንም አልተረዳኝም። ኔ ሰዎች ባል ወይም ሚስ ሲያገቡ በፍቅር ራስ ወዳድነት ነገር ነው የተተረጎመብኛል። እኔ ግን ራሴን መስዋዕት ማድረጌ ነበር። አይሳትንም። መስዋዕትና ራስ መውደድ በጣም የተለያዩ ነገሮች ነተለ እና ልጅነቴን የሰዋውበትን ትዳር በመጠበቅ በጣም ጎበዝ ሴት ሆንኩኝ። ልጅነቴን የሰዋውበትን ህልም ደግሞ ለማሳካት ጉዞ ጀመርኩ። ስለዚህ ሲሳካ ሳይሆን ሳይሳካ ያኔም እንኳ መንገድ ላይ መኪና መያዝ ከጀመርኩ ዲህ ልጅ ይዛ የምትሄድ ሴት በመኪና የትም ለምን ሩቃ አይሆንም ትሸኛለች። ከዛ በፊት ደግሞ የነበረው ልጅ ያላቸውን ሴቶች ቢያንስ እሰማቸዋለሁ። በቃ ሚሉትን አዳምጣለሁ። አዳምጥና አይዞሽ እላታለሁ። ከዛ በቃ አይዞሽ ስላልኩ ምንባን ጠራ አርጋ ስትሄድ ደስ ይለኛል። ይሄ ነገር ወደ ድርጅትነት መጥቶ ድርጅት ሲሆን የእግዚአብሔር እጅ ስላለበት ቅድምም እንደውም በምስጋና መጀመሪያ የነበረብን አምላካችንን በማስመስገን ነው። የእኔም ታሪክ ስለሆነ ነው መሰለኝ ሴቶች ቶሎ ይቀየራሉ። በጣም ቶሎ ይቀየራሉ። አስመጭና ላኪ ወይም የኛ ሰራተኛ ወይም ምናምን ይቀየራሉ። ምክንያቱም የኔን ነው እንጂ የከሊት ሚስ ምናምን የምትባል ፈረንጅ ታሪክ አይሰቡም። እኔ የሄድኩበትን መንገድ እነግራቸዋለሁ ዲቴል እስከሚገባት ድረስ። ለእናንተ አሁን ዲቴል መንገድ አልችልም፣ ምክንያቱም ቁስላቸው አይደለማ። ቁስሏ ለሆነች ሴት ግን የኔ ዲቴል ታሪክ ይገባታል በደንብ። ከዛ ትማርበታለች። ለመነሳት ትዘጋጃለች። ስለዚህ ሰዎች ከራሳቸው ጋር ሲታረቁ ከሰው ጋር ለመታረቅ በጣም ይቀላቸዋል። እኔ ከራሴ ጋር የታረኩት ግብ በማስቀመጥ እናቴ ተቆራጭ በማድረግ ምናምን በማድረግ አይደለም። ምክሳት ያኔ ታማለች፣ ባሏ ታስሮባት፣ ልጆቿ እቤቱ ስራ ሰርቼ ለአባቴ ስንቅ እያመላለስኩ ማግዛት ነው እሷ የሚጠቅማት የነበረው ያ። ስለዚህ ብትቀየመኝ አይፈረድባት እኛ ጋር ስትመጡ እናቶች ልጆቻቸውን ይዘው ወደ ማዕከል ይገባሉ። ወይ እርጉዝ ነች፣ ሁለት ሶስት ልጆች ይዛና በጣም ነው ቁጡ የሚሆኑት። ለምን አይቆጡ? ህይወታቸው እኮ ተመሰቃቅሏል። ከዛ ደግሞ የእናትነት ደግሞ ኃላፊነት አለ። ልጇ ከማንም የበለጠ እንዲበላ እንዲጠጣ የተሻለ፣ ከዛ እርስ በርስ እንኳ ይፎካከራሉ። አሁን ሳህን ስትረጅ ገልሽ በሳህን ምግብ ስትሰጫት ለሚቀጥለው ልጅ የተሰጠው ነው የምታየው። አረ ጥገቢ መጀመር የያሹምቢ እላት አለው። እና እንደዚህ አይነት ነገር የመጣብን ከራስ አለመታረቃችን ነው። አንድ ጥፋት ስናጠፋ ያኔ እኮ ልክ ነው። እኔ የታረኩት እሱ ልነግራችሁ ነው። ያኔ ልክ ነኝ። ለምንድን ነው ራሴን የምገርፈው? በጊዜ ሁሉ ነገር ልክ ነው አልፎ ልክ ላይመስላችሁ ይችላል ያኔ ልክ ነኝ ስለዚህ ራሴ መቅጣት የለብኝም ግን ልክ ሳይሆን ያረጉትን ነገር ሳይቀበሉት ራሳቸውን የሚገርፉ ሴቶችን ህይወት ማዳን ይችላሉ ያንን በማድረግ ነው እንግዲህ መሰረት የበጎ አድራጎት ድርጅት ቅድም እንደተባለው በጣም ብዙ ሴቶችን ከሞራል ስብራታቸው በልሷል ገንዘብ እየሰጠ እንዳይመስላችሁ ገንዘብ ሰጥቶ ሰውን መቀየር አይቻልም። ግን እኔ አንድም ቀን ከስራ ሰዓት ውጪ ካልሆነ በስተቀር ቢሮ የተሽከርካሪ ወንበር ላይ ቁጭ ብዬ አልወልም አልወድም የቆምኩለት አላማ የሚጠይቀኝ እኔ ማስተማር ነው፣ ሁሌ መንገር። ዛሬ እነግራታለሁ፣ ነገ ኡኡ ትላለች። ገና አልተመለሰችም እና እስከ አንድ አመት የሚፈጅ ትግል ያታግለናል። ከወጡ በኋላ ደግሞ ወድቃ የተነሳች ሴት እንደገና ለመውደቅ አትችልም። በሁለት እግሯ በደንብ ነው ቸክላ የምትቆመው። ገንዘብ ላይ ላይኖራት ይችላል፣ ግን አይምሮ አላት። እንደገና ሂዳ አትለምንም። እንደገና ሂዳ ደግሞ እጇና ሹሉ አትሰርቅም። ወይም ደግሞ ገላዋን አትሸጥም መንገድ ላይ እነዚህ ሶስት ነገሮች ለማድረግ የሚያስችል አቅም መሰረት የበጎ አድራጎት ድርጅት በመፍጠሩ ከራስ ጋር እርቅ። እንግዳ እሺ ስትለኝ ደስ ብሎኝ ነው የመጣሁት። እኔ ታርቂያለሁ፣ ሌሎችንም አስታርቂያለሁ ከራሳቸው ጋር። አንድ ታሪክ ልንገራችሁ። ሁለታ የምትባል አንድ እናት አራት ልጆች ያላት እኛ ጋር ትምህርት መማር ጀመረች። ትሬኒንጎች ስንሰጥ ቁጭ ብላ ሰማች። የሰንበች ነው መሲኔ ከአንድ ቀን ኔ ጥፋተኛ መስሎኛ ያቅም ራሴ ለካ ሽማግሌዎችን አልታረቅም እያልኩ ስመልስ የነበረው ትክክል አይደለም። ስለዚህ የሀገር የሚሄድበት ትራንስፖርት ስጭኝ ብላ ተሰጥቷት ተሸኘች። ከዛ በሚቀጥለው ከሁለት ዓመት በኋላ ስትመጣ ሌላ ሕፃን ልጅ ወልዳ አምስተኛ ከባሏ ጋር ታርቃ መጣች። ያ ነገር ሰውየውና እሷን አገናኝተን ስላዋራናቸው አይደለም ሁሌ ከሌላ ሰው ጋር የምንታረቀው ራሳችንን ስንታረቅ ነው ሁሌ እና እርቅ ከራስ ሲባል እንደ ቀላል ነገር ባናይ ነው ሌላ ደግሞ ልንገራችሁ መሰረት የበጎ አድራጎት ድርጅት ህፃናትና ሴቶችን ለመደገፍ የተቋቋመ አገር በቀል ድርጅት ነው ስል ስንት ወንድ ነው ያለው ዚህ ኧረ እንዴት እንደሚገላምጡኝ እኛ ሲሉኛል አትሉ እኛ ምን አደረገን፣ ወንዶች ምናምን ይላሉ። ግን ሴት ስትለወጥ አለም ይለወጣል። ሴትን ቤቷን ገሃነመ እሳት የማድረግ አቅም አላት ወደ ሰይጣንነት ከተቀየረች፣ ገነት የማድረግ ደግሞ ስልጣን በጇ ነው። ፈጽሞ ወንዱ ማያውቀው ታሪክ ይሄንን ነው። ስለዚህ ሴቶቹን ስቀይር እኔ እኔ ስቀየር ቤቴን ገነት አድርጌያለሁ አይደል ሴቶቼን ስቀየር ቤታቸው ገነት ነው የሚሆኑ ሰዎች እኮ ቤታቸውን ብቻ አይደለም መውደድ የሚጀምሩት ከራሳቸው ሲታረቀው ከጎረቤት ጋር ደና አደራችሁ ደና ዋላችሁ ብላን የሚል ሰው በቀኝ ጎን የተነሳ ነው ይላል አይደል ያገሬ ሰው ቀኝ ጎን ታውቃላችሁ ፖዘቲቭ አቲቲዩድ ነው በቃ ሲኖራችሁ ለምን ከሰው ጋር ትጠላላችሁ ምን አረጋችሁ ያ ጎረቤታችሁ ለምንድን ነው የምትገላምጡት? ደህና ነህ ውይ፣ በቃ ስትሞቱ እራሱ የሚለቀስላችሁ ገንዘብ የሰጠችኝ ተብሎ አይደለም ዳቦ ያመጣችልኝ፣ እንጀራ የሰጠችኝ አይባልም እኮ ውይ ሰላምተኛ ነበሩ እኛ ሴትዮ ሞቱ ይባላል አይደል? ሰላምታ ምን ያህል አቅም እንዳለው ታውቃላችሁ። እና ሰላምታ የሚወጣው ሰላም ካለ ውስጥ ነው አይደል? ሰላም ደግሞ ማለት የውስጥ ማንነት ከራስ ጋር መታረቅ ነው። ለምንድነው ከሌላ ሰው ጋር የምንጠላው? የፈለገው ሰው ተነስቶ ፍጹም ላይ ቢጮህበት ምንም አትልም። በቃ ነገ አናግረዋለሁ ሲረጋጋ ትላለች። ነገ እኮ ሰውዬው ሌላ ነው። ዛሬ የሆነ ነገር ሽሙ ብሎታል በራሱ ይወጥ። ከራሳችን ጋር ስንታረቅ ስለራሳችን ራሳችን ስሜት አይደለም እናስበው ስለዛኛውም ሰው። በደንብ ሲያናግረን በደንብ ሰላም እንውራለን፣ ቀዝቀዝ ሲል ቀዝቀዝ እንልና ሌላ ቀን ደግሞ ስናገኘው እንደው ምን ሆነ ነበር ለመርዳት አንቀየም። ለምን እንቀየማለን? ሰዎች ማንንም ለማስቀየም አልተሰሩም? ማን ነበር ያለው? የሰው ልጅ በተፈጥሮ እጅግ መልካም ነው ክፋትን የሚማረው ግን ከህይወት ነው ይላል። ህይወት እኮ ነው የሚገለባብጠን እንደ ንፋስ አይደል? ስለዚህ ሁል ቀን የራሳችን ምህዋርን እንስራ። ከምህዋራችን እንዳንወጣ ራሳችንን እንግራ። ምህዋራችን ሁልቀን ስለሌላው መልካም ፊት ማሳየት ነው። እኔ ስመጣ እዚህ ጋር ነብዬ ወይም ነብዬ ባይ ሁለሽም እንዲህ ብለሽ ነው የምታይኝ አለ። ትንሽ እዬ ግን ጥርሴን ገለጥ ከላል አረሳቁ አልሳቁም እንዴ? እና የምትስቡት ሰውን እራሳችሁ ባላችሁ አፔሪንስ ነው። የራሳችሁን ነገር እኔ አሁን ቤቴ በራፍ ላይ ስወጣ የቤቴን ጣጣ እጥላለሁ ቢሮ የበር ጋልክ ሳንኳኳ የዛን አይነት ሰው መሆን አለበት። ይህንን ነገር ለመለዋወጥ የራሴን ማይንድ ሴት ለማድረግ ጊዜ ፈጭቶብኛል። ግን አሁን እችላለሁ። የትን ቦታ እዚህ ስመጣ እዚህ እንደ እንዳለው ነገር ለቅሶ ቤት ሲሄድ አበሻ ቀሚስ ለብሶ የሚሄድ ሰው አለ። ይሄን ለማለት ለቅሶ ቤት ስትሄዱ ጥቁር መልበስ አለባችሁ። ሰርግ ቤት ስትሄዱ ማሸብረቅ አለባችሁ? እንዲህ አይነት ቦታ ላይ ስትመጡ፣ ደግሞ ቢያንስ እስካሁን ምንም ይረባ ነገር አልነገርኳችሁም አለ የጻፈ ሰው የለም። እና ሁሉ ቦታ ዝግጁ ወታደር መሆን አለባችሁ። እራሳችሁን ከአሁን ጋር ካዋሃዳችሁ፣ አሁን ያለውን ነገር ይዛችሁ ትሄዳላችሁ። እዚህ ቁጭ ብለች ግን ሽንኩርቱን አሳረረችው ሰውየው ደግሞ መጥቶ በጊዜ እንዳይጨቀጭቀኝ ይህ እንትኑ እኮ አልተዘጋ ምናምን እያልን የምናሰብ ከሆነ ያንንም አላረጋችሁት ማለት እዚህ ናችሁ ቀርታችኋል። መጥቷቸዋል። ስለዚህ ሁል ቀን ህይወታችንን እንደ ሬዲዮ ምንድን ነው ቱን ማስተካከል ከአሁንኛው ጊዜ ጋር የሚለቀስበት ጋር ማልቀስ፣ የሚሳቅበት ጋር መሳቅ፣ ትምህርት የምንወስድበት ጋር ልባችንንም አይምሯችንንም ከፍተን መማር ነው። እዛ እዚህ ነሽ ቤትሽ ከሄድሽ ምንም ምን ትሰሪያለሽ? ባትመጭ ይሻላል፣ ወይም ባትመጡ ልክ እንደዚህ ከራስ ጋር የታረቀ ሰው ግን አያደርግም ያለው። ስለዚህ ከራሳችን ጋር እንታረቅ፣ ከራሳችሁ ጋር ታረቁ። መሠረት ከራሷ ጋር የታረቀች ሴት ስለሆነች ነው ዛሬ የመጣችው። እናንተም ነገ ከነገ ወዲያ እዚህ ጋር መታችሁ አንድ ታሪክ እንድታወሩ ከራሳችሁ ጋር ታረቁ። የተንጠለጠለ ነገር የምጠላው አንድ ደግሞ ዘመነኛ ነገር ዶክተር በኋላ በደንብ የሚያስረዳችሁ ይመስለኛል። ሰው የሚጋባው የፋይናንሻል አቅሙን ለመሙላት አይደለም መጋባት። ሌላ ታሪክ ያለው ታሪክ ነው። እና ብዙ ጊዜ ለትዳር ሲዘጋጁ ሴቶችንም፣ ወንዶችን ማናገሪያቸው አውቃለሁ እና ትተዋወቃላችሁ ካላችሁ በስትን አይ በቃ ሞክሬው ካልሆነ እንፋታለን ወይ ባፋችሁ እንዳይገባ አደራ። ለመፋታት ሰው መጋባት የለበት ወይም ሳታገቡ ቅሩ ወይም ከተጋባችሁ እስከ ሞት ድረስ ለመኖር ሰማንያ ዓመት ኑሩ።